ኔታንያሁ ባንቅላፉበት ጉድ ተሰሩ። ኢራን አሜሪካና እስራኤልን አዘናግታ ጉድ ሰርታቸዋለች። ትራምፕ አብደዋል። ኢራን በዶናልድ ትራምፕ የቀረበውን ተኩስ አቁም ተቀብያለሁ ባለች በጥቂት ሰዓታት ውስጥ ተኩስ አቁሙን አፍርሰዋለች። ቴህራን ቴልአቪቭንና ዋሽንግተንን በተኩስ አቁም አዘናግታ አጥቅታቸዋለች። ኢራን ተኩስ አቁሙን አፍርሳ ሮኬት መተኩሷን ተከትሎ እስራኤል ፈጣን ጥቃት ፈጽማለች። የትራምፕ መሸወድ፣ የኢራን ታክቲክና የእስራኤል ጉድ መሰራት ዓለምን እያነጋገረ ነው። ጉዳዩን የተመለከተ ሰፊ ጥንክር ይዘናል። ጠቅላይ ሚኒስትር አብይ አህመድ ከ500 ሺህ የማይበልጥ የጤና ባለሙያ ቢያምጽ የሚያመጣው ለውጥ የለም አሉ። በብሔራዊ ቴሌቪዥን ሳይተላለፍ ተቆርጦ የወጣው የጠቅላዩ ንግግር ጉድ ያስባለ ነው። ለመሆኑ በብሔራዊ ቴሌቪዥን ያልተላለፈው የጠቅላይ ሚኒስትሩ ንግግር ምን ምን ጉዳዮችን ይዟል? በዝርዝር ትሰሙታላችሁ። ጌታቸው ረዳና ኮሎኔል ደመቀ ዘውዱ በሁመራ ስብሰባ ተገናኝተው አንገት ለአንገት ተናንቀዋል። ኮሎኔል ደመቀ ደም መፋሰስ እንዳያስከትል ሲሉ ያስጠነቀቁ ሲሆን ጌታቸው በበኩላቸው ሕወሓትን እና የትግራይን ሕዝብ ለያይታችሁ ተመልከቱ ሲሉ ተደምጠዋል። ለመሆኑ ጌታቸውና ኮሎኔል ደመቀ ፊት ለፊት በተገኙበት የሁመራው ስብሰባ ምን ምን አንኳር ጉዳዮች ተነሱ የሚለውን እነግራቸዋለን። በሌላ መረጃችን ደግሞ ኢትዮጵያዊው የዩኒቨርሲቲ ተማሪ በፈጠረው መተግበሪያ የአፕልን ከፍተኛ ሽልማት ማሸነፉን የተመለከተ ዘገ ዘገባ በጥንቅራችን አካተናል። ጥነስ ጥልን ውድ አንድ አፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ የርሳችሁ ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኔታንያሁ ባንቀላፉበት ጉድ ተሰሩ። ኢራን አሜሪካና እስራኤልን አዘናግታ ጉድ ሰርታቸዋለች። ትራምፕ አብደዋል። ኢራን በዶናልድ ትራምፕ የቀረበውን ተኩስ አቁም ተቀብያለሁ ባለች በጥቂት ሰዓታት ውስጥ ተኩስ አቁሙን አፍርሰዋለች። ቴሄራን ቴላቪቭን እና ዋሽንግተንን በተኩስ አቁም አዘናግታ አጥቅታቸዋለች። ኢራን ተኩስ አቁሙን አፍርሳ ሮኬት መተኩሷን ተከትሎ እስራኤል ፈጣን ጥቃት ፈጽማለች። የትራምፕ መሸወድ የኢራን ታክቲክና የእስራኤል ጉድ መሰራት ዓለምን እያነጋገረ ነው ነውጠኛው ትራምፕ ተሸውደዋል እስራኤል የኢራንን ሚሳይልና ኒውክለር ስጋት እንዳይሆን አደረኩ ብላ ወደ እንቅልፏ ለማምራት ስትሰናዳ ኢራን አዘናግታ ጉድ ሰርታታለች ቴሄራን ተኩስ አቁሙ በታወጀ በጥቂት ሰዓታት ውስጥ ወደ እስራኤል የሚሳኤል በረዶ አዝንባለች። የሚሳኤል በረዶ ቴልአቪቭን ብርድ ብርዳስ ብሏል። በኢራን ተኩስ አቁም መጣስ ትራምፕ እያበዱ ነው። ቴሄራን ቅጣት ይገባታል ሲሉም እየዛቱ ነው። ኢራን ተኩስ አቁሙን አላፈረስኩም ብትለም፣ ቴልአቪቭ ግን ኢራንን ተኩስ አቁሙን በማፍረስ እየወነጀለች ነው። የእስራኤል መከላከያ ሚኒስትር እስራኤል ካትስ ኢራንን የተኩስ አቁሙን ስምምነት በመጣስ ወንጅለዋል። አክለውም የእስራኤል መከላከያ ኃይል ኢራን የተኩስ አቁሙን በመጣሷ በቴህራን ማዕከላዊ ክፍል የሚገኙ ኢላማዎች ላይ ከበድ ያለ ጥቃት በመፈጸም ምላሽ እንዲሰጥ ማዘዛቸውን ተናግረዋል። የእስራኤል መከላከያ ኃይል ከእስራኤል የተተኮሱ ሚሳይሎችን የአየር መቃወሚያው ማምከኑን ተናግሮ ነበር። ኢራን በበኩሏ ኢራን ወደ እስራኤል ሚሳይል አለማስወንጭፏን የሀገሪቱ መገናኛ ብዙሃን ዘግቧል። በሁለቱም ሀገራት መካከል የተኩስ አቁም መጀመሩ የተገለጸው ከጥቂት ሰዓታት በፊት ነበር። ፕሬዚዳንት ዶናልድ ትራምፕ በሁለቱ ሀገራት መካከል የተኩስ አቁም ስምምነቱ መጀመሩን በገለጹበት የማህበራዊ ሚዲያ ልጥፋቸው እንዳይጣስ ተማጽነዋል። ትራምፕ ያወጁት ተኩስ አቁም ከምታወጁ በፊት እስራኤል በኢራን የመጨረሻ ያለችውን ከባድ እርምጃ መውሰዷ ታውቋል። እስራኤል በሰሜናዊ ኢራን በፈጸመችው ጥቃት ቢያንስ ዘጠኝ ሰዎች ሲገደሉ፣ አራት ቤቶች መውደማቸውን ባለስልጣናት ገልጸዋል። በጊላን የሚገኘው አስተዳደር ቢሮ 33 ሰዎች መጎዳታቸውን ጨምሮ ገልጿል። የአካባቢው አስተዳደር የሽብር ጥቃት በአስታኔህ የ አሽራፊዬ ጥቃት መድረሱን አስታውቋል። የኢራን መገናኛ ብዙሃን ከጥቃቱ ጀርባ እስራኤል አለች ሲሉ ዘግበዋል። የጊላን ምክትል አስተዳዳሪ ከተገደሉት ወይም ከተጎዱት አስራ ስድስቱ ሴቶችና ህጻናት ናቸው ብለዋል። የተወሰኑ መገናኛ ብዙሀን ከተገደሉት ሰዎች መካከል የኒውክሌር ሳይንቲስቱ ሙሐመድ ረዛ ሰዲቅ ይገኙበታል ሲሉ ዘግበዋል። የእስራኤል መንግስት ትናንት በፈጸመው ጥቃት የኒውክሌር ሳይንቲስት መገደሉን አስታውቋል። ይህ በእንዲህ እንዳለ ዓለም ኢራን አሜሪካ ለፈጸመችው የቦምብ ጥቃቶች የምትወስደውን የበቀል እርምጃ ትቀጥላለች በሚል አሁንም እየጠበቀ ነው። የሳይበሩ ከዚህ ቀደም አደገኛ የመረጃ ምዝበራና ምንተፋ በመፈጸም ታሪክ ካላት ሀገር ሊደረጉ የሚችሉ የመረጃ ጠለፋዎችን በንቃት እየተከታተለ ነው። የኢራን መርህ የዜና አገልግሎት በአሜሪካ መሰረተ ልማት ላይ ከፍተኛ የሆነ የሳይበር ጥቃት በመፈጸም ምላሽ ለመስጠት ንግግር እየተደረገ መሆኑን ዘግቧል። ጠቅላይ ሚኒስትር አብይ አህመድ ከአምስት መቶ ሺህ የማይበልጥ የጤና ባለሙያ ቢያምፅ የሚያመጣው ለውጥ የለም አሉ። በብሔራዊ ቴሌቪዥን ሳይተላለፍ ተቆርጦ የወጣው የጠቅላዩ ንግግር ጉድ እያስባለ ነው። ጠቅላይ ሚኒስትር አብይ አህመድ ከጤና ባለሙያዎች ጋር ከሰሞኑ ውይይት ማድረጋቸው ይታወቃል። ይህ ውይይትም በመንግስት የዜና ማሰራጫዎች እንዲተላለፍ ተደርጓል። ይሁንና ግን በውይይቱ ጠቅላዩ የተናገሯቸው አንዳንድ ንግግሮች ተቆርጠው እንደወጡ እየተሰማ ነው። የኦሮሚያ የህክምና ባለሙያዎች ማህበር ጠቅላይ ሚኒስትር አብይ አህመድ ከህክምና ባለሙያዎች ጋር ባደረጉት ውይይት ተወካዮች ጥያቄን እንዳይጠይቁ ተከልክለዋል ሲል ወቅሷል። ማህበሩ አብይ ከ500ሺህ የማይበልጥ የጤና ባለሙያ ቢያመጽ የሚያመጣው ለውጥ የለም በማለት አስደንጋጭ ንግግር አድርገዋል በማለትም ኮንኗል። የጤና ባለሙያዎች የደሞዝ ጭማሪ ከሌሎች የሙያ ዘርፎች ጋር እንጂ በተናጠል የሚታይ እንዳልሆነና የደሞዝ ጭማሪ ለማድረግ ተጨማሪ 150 ቢሊዮን ብር በጀት እንደሚያስፈልግ ጠቅላይ ሚኒስትሩ መጠቁማቸውንም ማህበሩ ገልጿል። አብይ የባለሙያዎችን ጥያቄ ፖለቲካዊ አጀንዳቸውን ለማራመድ የሚፈልጉ አካላት እንደተጠቀሙበት አድርገው መናገራቸውንም ማህበሩ ተችቷል። ከዚህ በተጨማሪም ጠቅላዩ የጤና ባለሙያዎች ጥያቄ የፖለቲካ ፍላጎት ባላቸው አካላት ተጠልፈዋል፣ ከባለሙያዎች እጅ ወጥቷል ሲሉ ተደምጠዋል። አብይ ጥያቄውን ጠልፈዋል ያሏቸውን አካላትም ነጭ ጋውን የለበሱ ፖለቲከኞች በማለት ገልጸዋቸዋል። ከጤና ባለሙያዎች መካከል አክቲቪስቶች፣ ነጋዴዎች፣ በሰው ጤናና ህይወት የሚቀልዱ እንዳሉ በመጥቀስ የተቹ ታማሚዎችን ወደ ግል ሆስፒታሎች ለመላክና ገቢ ለማግኘት ሲሉ መንግስት ለሆስፒታሎች የሚገዛቸውን ማሽኖች በየ 15 ቀኑ የሚያበላሹ የጤና ባለሙያዎች አሉ በማለትም ወቅሰዋል። ጌታቸው ረዳና ኮሎኔል ደመቀ ዘውዱ በሁመራ ስብሰባ ተገናኝተው አንገት ለአንገት ተናንቀዋል። ኮሎኔል ደመቀ ደም መፋሰስ እንዳያስከተል ሲሉ ያስጠነቅቁ ሲሆን፣ ጌታቸው በበኩላቸው ህወሓትንና የትግራይን ህዝብ ለያይታችሁ ተመልከቱ ሲሉ ተደምጠዋል። ከመቀሌ ተባረው የጠቅላይ ሚኒስትሩ አማካሪ የሆኑት ጌታቸው ረዳ በወልቃየት ጉዳይ ከነ ኮሎኔል ደመቀ ዘውዱ ጋር ለመጀመሪያ ጊዜ ፊት ለፊት ተገናኝተው መክረዋል። ጌታቸው ወልቃየት ላይ የገጠማቸው ነገር ከጠበቁት በላይ ጠንካራ ሙግት መሆኑ ተሰምቷል። ወልቃየትን ወደ አማራ ክልል ጠቅልለው በሚያስተዳድሩት በነኮሎኔል ደመቀ ዘውዱ ጌታቸውን ጨምሮ የትግራይ ኃይሎች እንደሚሉት የወረረም የሚወጣም አካል የለም የሚል ማብራሪያ ቀርቦላቸዋል ተብሏል። ጌታቸው ወደ ወልቃይት ያመሩት ከአማራ ክልል ርዕሰ መስተዳድር አረጋ ከበደ ጋር ሲሆን ከተመረጡ የአካባቢው ህዝብ ተወካዮች ጋር ተወያይተዋል። በውይይቱ ላይ የነኮሎኔል ደመቀ ዘውዱን የተከዜ ዘብ የሚመሩት የፖለቲካና የጸጥታ ዘርፍ አመራሮችን ጨምሮ ጌታቸውን ሞግተዋል ተብሏል። ሁመራ ላይ ከባድ ሙግት የገጠማቸው ጌታቸው ረዳ የወልቃየት ህዝብ የሚያነሳውን የማንነት ጥያቄ እውቅና እንደሚሰጡ መናገራቸው ተዘግቧል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር ጌታቸው ረዳ የወልቃየት ጠገዴ ህዝብ የማንነት ጥያቄ ተገቢ መሆኑን እናምናለን ማለታቸውን የአሚኮ ዘገባ ያመላክታል። ጌታቸው በሁመራው ውይይት መድረክ ላይ ሰው ከመሬት በላይ ከፍ ብሎ መታየት በማለት የወልቃየትን ህዝብ ህዝቤ ነው ብሎ መቀበል እንደሚገባ ጠቁመዋል። የትግራይ ህዝብ አጀንዳ የሰላም አጀንዳ መሆኑን የጠቆሙት ጌታቸው የህወሓት መሪዎችና የ የትግራይን ህዝብ ፍጹም የተለያዩ አካላት መሆናቸውንም ተናግረዋል። በወልቃየት ጉዳይ ዳግም ግጭት ውስጥ ላለመግባትና ሰላምን ለመፍጠር ሁለቱንም አካላት ለየብቻ መመልከት ጠቃሚ ነው ብለዋል። የማንነት ጥያቄ መኖሩን እናምናለን ያሉት ጌታቸው ጥያቄው ግን በህጋዊና በፍታዊ መንገድ መመለስ አለበት ብለዋል። የወልቃየት ህዝብ ያነሳውን ጥያቄ ተገቢነት በይፋ ያመኑት ጌታቸው ጥያቄው የግለሰብ ጥያቄ ባለመሆኑ የህዝቡን ድምፅ መስማት ይገባል ብለዋል። የወልቃየት ጠገዴ ወሰንና ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ የህዝቡ የዘመናት ጥያቄ በአግባቡ መፍታት እንደሚገባ አሳስበዋል ተብሏል። ኮሎኔሉ የወልቃይት አማራ ህዝብ ጥያቄ ህጋዊና ሀገራዊ መልስ እንደሚያስፈልገው በጌታቸው ፊት ተናግረዋል። የወልቃይት ጉዳይ የህዝቡ አጀንዳ ነው ያሉት ኮሎኔል ደመቀ ጥያቄውን በአግባቡ አለመመለስ እንደገና በደልና ደም መፋሰስ እንዳያስከትል በጥንቃቄ ሊታይ እንደሚገባው ጠቁመዋል። ዳግም ግጭት ውስጥ እንዳንገባም ይሆን በትግራይ ህዝብ ላይ ችግር እንዲፈጠር ፍላጎት እንደሌላቸው ገልጸዋል ተቀብለዋል ተብሏል። እነ ጌታቸው ረዳ የተገኙበት ስብሰባ ዋና ዓላማ የትግራይ ተፈናቃዮችን ወደ ቀያቸው በሰላማዊ መንገድ መመለስ መሆኑ ታውቋል። ይሁን እንጂ ጌታቸው ከአማራ ኃይሎች ጋር ተነጋግረው ተፈናቃዮችን ለመመለስ ቢስማሙ እንኳን ተፈናቃዮችን የፖለቲካ መያዣ አድርጓል የሚባለው ህወሓት ይፈቅዳል ወይ የሚለው አጠያይቂ ነው። ኢትዮጵያዊው የዩኒቨርሲቲ ተማሪ በፈጠረው መተግበሪያ የአፕልን ከፍተኛ ሽልማት አሸነፈ። የዮርክ ዩኒቨርሲቲ አራተኛ ዓመት ተማሪ የሆነው ወጣት ናሆም ወርቁ ኢንተርኔት ሳያስፈልግ ትምህርታዊ መረጃዎችን ተደራሽ የሚያደርግ አክሰስ ኤድ የተሰኘ መተግበሪያ በመፍጠሩ የአፕልን ዓመታዊ የፈጠራ ውድድር ሽልማት አሸናፊ ሆኗል። ይህ ስኬቱ ከዓለም ዙሪያ ከተመረጡ ጥቂት ተማሪዎች መካከል አንዱ እንዲሆን አድርጎታል። ከዚህ ባሻገር የፈጠራ ስራውን ለአፕል ዋና ስራ አስፈጻሚ ለቲም ኩክ የማቅረብ ድ ድል አግንቷል የናሆም ወርቁ የፈጠራ ስራ መነሻው በኢትዮጵያ ያሳለፈው የልጅነት ህይወቱ ነው። በኢትዮጵያ የኢንተርኔት ተደራሽነት ውስን መሆኑን የተገነዘበው ናሆም ይህ ችግር በትምህርት ላይ የሚፈጥረውን ተጽዕኖ በቅርበት ተመልክቷል። ያደግኩት ኢትዮጵያ ውስጥ ነው፣ እዚያም የኢንተርኔት አገልግሎት ሁልጊዜም አይገኝም ነበር። ስለዚህ የምንጠቀማቸው ነገሮች ሁሉ በስልካችን ላይ ያሉና ከኢንተርኔት ጋር ያልተገናኙ ነበሩ በማለት የችግሩን ምንጭ ያስረዳል። ይህ የግል ተሞክሮ ኢንተርኔት በሌለበት ሁኔታ ውስጥ እንኳን ሊሰራ የሚችል መተግበሪያ እንዲፈጠር እንዳነሳሳው ይናገራል። የሚገርመው የናሁም የመጀመሪያ የሙያ ምርጫ ከኮምፒውተር ሳይንስ እየተለየ ነበር። በአንድ ወቅት አጎቱ እንዳደረገው አብራሪ የመሆን ህልም ነበረው። ይሁን እንጂ የበረራ ፍራቻ ስላደረበትና የአውሮፕላን አደጋን የሚያሳዩ ዘጋቢ ፊልሞችን መመልከቱ በውሳኔው ላይ ተጽዕኖ አሳድሯል። በአንጻሩ አባቱ መሐንዲስ በመሆናቸው በቴክኖሎጂው መስክ ላይ ፍላጎት እንዲያደርበት አድርጓል። የኮሮና ቫይረስ ወረርሽኝ በተከሰተበት ወቅት የተፈጠረለትን ፍ ጊዜ በመጠቀም የኮዲንግ መጽሐፍ በመግዛት ራሱን ማስተማር ጀመረ። ከዛም የራሱን ድረገጽ ከሰራ በኋላ የፈጠራና የኮዲንግ ስራዎችን ይበልጥ ወደዳቸው። በዩኒቨርሲቲ ቆይታውም በካናዳ ከሚገኙ ትላልቅ ባንኮች አንዱ በሆነው ሲአይቢሲ ውስጥ የአይኦኤስ መተግበሪያ ገንቢ በመሆን የስራ ልምምድ ማድረጉን ለዛሬው ስኬቱ ትልቅ አስተዋጽኦ አበርክቶለታል። ናሆም በአፕል ፓርክ ከ50 ተማሪዎች መካከል ተመርጦ ስራውን ለቲም ኩክ ካቀረቡት 11 ተማሪዎች አንዱ ነበር። ተሞክሮ ለእርሱ ትልቅ ትርጉም የሚሰጥና በትህትና የተሞላ እንደነበር ይገልጻል። ቲም ኮክ የናሆምን ስራ ከተመለከተ በኋላ እኔ ወጣት ሳለሁ እንደዚህ ያለ መተግበሪያ ቢኖረኝ እመኝ ነበር፣ በማለት አድናቆቱን እንደገለጸለት ናሆም በደስታ ያስታውሳል። ይህ ከዓለማችን ግዙፍ የቴክኖሎጂ ኩባንያ መሪ ያገኘው እውቅናና አድናቆት እርሱ በእጅጉ በሚያደንቀው ሰው መሆኑ ለወደፊቱ ስራዎቹ ትልቅ መነሳሳት እንደሚሰጠው ተናግሯል። የወጣቱ ናሆም ወርቁ ስኬት በትጋትና በፈጠራ ማንኛውንም ችግር ወደ መልካም አጋጣሚ መቀየር እንደሚቻል ያሳያል። አክሰስ ኤድ መተግበሪያውም በዓለም ዙሪያ በሚሊዮን ለሚቆጠሩ የኢንተርኔት ተደራሽነት ለሌላቸው ተማሪዎች የትምህርት ዕድልን በማመቻቸት ትልቅ ለውጥ ያመጣል ተብሎ